ጤና ይስጥልን ከኢቢሲ ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን። ቴዎድሮስ አለማየሁ በተገመተላቸው የቁርጥ ገቢ ግብር ላይ ላቀረቡት ቅሬታ ተገቢውን ምላሽ እያገኙ እንዳልሆነ ኢቢሲ በአዲስ አበባ ያነጋግራቸው ግብር ከፋዮች ገለጹ። በቀን ገቢ ጥናቱ ወቅት ከተናገርነው ገቢ የበለጠ ግምት ተገምቶብናል፣ ቅሬታ ስናቀርብ የንግድ ቦታችን ድረስ መጥተው አይሉንም የሚል አስተያየትም ከግብር ከፋዮች ተነስቷል። ከግብር ከፋዮች የሚነሱ ቅሬታዎችን በተመለከተም ጌታቸው ባልቻ በአዲስ አበባ የቅሬታ ሰሚ ኮሚቴዎችን ተዘዋውሮ አነጋግሮ ተከታይን ዘገባ አዘጋጅቷል። አቶ አህመድ ሐሰንን፣ በገቢዎችና ጉምሩክ ባለስልጣን የአዲስ አበባ ቅርንጫፍ ጽህፈት ቤት ሰባተኛ የታክስ ማዕከል ቅሬታቸውን ሊያቀርቡ ሄደውን ያገኘ ናቸው። የቀን አማካይ ገቢ 300 ብር ቢገመትም ግብሬን ልከፍል ሲሄድ የቀን ገቢ 500 ብር እንደሆነ ተነግሮኛል፣ ቅሬታዬን ባቀርብም በቂ ምላሽ አላገኘሁም ይላሉ። እዚህ ስመጣ እኔ ይህን ያህል መክፈል አልችልም። ሶስት መቶ ብር ነበር የተባልኩት። አሁን 590 ብር መጣብኝ። ይህም መክፈል አልችልም በምልባ ጊዜ አይ፣ ይህንን እንግዲህ ምንም ማድረግ አልችልም እኛ፣ ካልቻልክ ንግድ ፍቃድህን መመለስ ትችላለህ። አልችልም። ሴትየዋ አሁን በእርግጥ ይህን ነገር አላልኩም ምናምን ብላ ጠዋት መጥቼ ነበረ ደሞ እዚህ ይህን ነገር እንደዛ አላልኩም ብሎ ክደውኛል። እና አሁንም እንግዲህ እስኪ የመጨረሻ እድል ልሞክር ምናምን በሚል ነበር ዛሬ የመጣሁት። ዛሬ ስመጣ ደግሞ ቀን አለፈብህ፣ አምስት ቀን የተሰጠው አምስት ቀኑ ስላለፈብህ ምንም ማድረግ አንችልም ብሎ ነው። በእንደዚህ አይነት ሁኔታ ነው ያለሁት ማለት ነው። አቶ አህመድ ያነሱትን ቅሬታን በተመለከተም በመርካቶ ቁጥር ሁለት ቅርንጫፍ ጽህፈት ቤት የሰባተኛ ታክስ ማዕከል የቅሬታ ሰሚ ኮሚቴዎችን አነጋግረናል። ከሌሎችም ግብር ከፋይ የሚነሳው ምንድነው ቅሬታችን በአግባቡ እየተስተናገደልን አይደለም ላቀረብነው ጥያቄ ተገቢውን ምላሽ ከቅሬታ ሰሚዎቹ እያገኘን አይደለም፣ የሚል ከግብር ከፋዮች ይነሳል እና እስኪ እናንተ ምንድን ነው ያላችሁ እዚህ ላይ ኤ ጊዜያዊ ቅሬታ ሰሚ ነው። ጊዜያዊ ስለሆነ ደብዳቤውን ከተቀበሉባት ቀን ጀምሮ አምስት ቀን እስኪሞላ ድረስ ሲመጡ እናስተናግዳቸዋለን። አምስት ቀን ካለፈ ደግሞ ኖርማል ሬጉላር የሆነ ቅርንጫፍ ካለ ወደዛ ነው እንለካቸው። አንዳንድዴ ደግሞ ይመስለኛል ከነሱ ጋር የመረጃ እጥረት ያለ ቅሬታችን እየተሰማ አይደለም የሚሉበት ምክንያት እዛ ጋ አስረጁ ጋር ተረድተው ኖርማል አስረጆች ጋር ኖርማል የራሳቸው ይዟት ማስታወሻ አሉ ያኔ ምንድነው እነሱ ኦልሬዲ ቅሬታችን ተሰምተናል በሚለው አግባብ ሳያውቁ በሚሄድበት አጋጣሚ ካልሆነ በስተቀር እኛ ጋር የመጡትን በሙሉ ቅሬታቸውን እየተቀበልናቸው ነው ያለው። ቅሬታ አቅርበን የንግድ ቤታችን በድጋሚ እንዲታይልን ብንጠይቅም ምላሽ አላገኘንም ያሉን ግብር ከፋዮችም አሉ። በኮልፌ ቀራኒዮ ክፍለ ከተማ አነስተኛ ግብር ከፋዮች ጽሕፈት ቤት ያገኘናቸው አቶ መስፍን ተሰማም ይህንኑን የነገሩን። ቢሮ ሆኖ ነው። በተለይ በአካል ቀርቤ ቀበሌ ድረስ በአካል ቀርቤ እንዴት ነው የገመታችሁት እስቲ፣ እንዲሁም ተሰብስበው በአጋጣሚ ያገኘኋቸው ኮሚቴዎቹ እናንተ እንዴት ነው የገመታችሁት? መምጣት አያስፈልገንም እኛ መምጣት፣ እዚያ ድረስ መምጣት አያስፈልገንም፣ ባገኘነው ኢንፎርሜሽን ግብሩን አስረድቀን ባህላል የሚያሳዝን ነገር ነው። ቅሬታ የሚሰማው ኮሚቴም ግብር ከፋዩን እያስተናገደ ያለው ቢሮ ሆኖ ነው እያስተናገደ ያለው እና በዚህ መልኩ ቅሬታውን በተገቢ መልኩ ምላሽ መስጠት ይቻላል ወይ? ወደ ቦታ ሄዶ ማየት ይገባል። ኢንስፔክሽን ኮሚቴ የሚባል ነበረ በግምት ሂደት ላይ ስለዚህ የዛ ኢንስፔክሽን ኮሚቴ አባል እንግዲህ በዚህ ቅሬታ ሰሚ ኮሚቴም አለ ስለዚህ በፊት የነበረውን ሁኔታ ስለ አንድ ግብር ከፋይ በደንብ ያውቃል። ስለዚህ ስለየሚያውቁትን ብቻ ላሄዱ ይችላሉ። የሚያውቁም ሆኖ የመረጃ ልዩነት ሊኖር ይችላል ብሎ የሚጠራጠሩ ወይም እርግጠኛ መሆን አለብን ካሉ ይሄዳሉ። ጭራሽ የተረሰባቸው ወይም ከእይታቸው ውጭ የሆነ መረጃ ልዩነት የሚኖር ከሆነ ሄደው ያረጋግጣሉ ማለት ነው። ስለዚህ እንደ አጠቃላይና እንደ ሁኔታው ግን የግብር ከፋዩ ንግድ ቦታው አካባቢው፣ ሄዶ ያለውን ነገር ቁጭ አድርጎ የግብር ከፋዩንም ቅሬታ ካለውን አባላዊ ሁኔታ እያገናዘቡ ማየት ከዛ በኋላ ነው የሚወሰኑ። አካሂዱም እንደዛ ነው ያለው። ቅሬታ በማቅረብ ሂደት ውስጥ ቅሬታ ሰሚ ኮሚቴዎችን አለማግኘት ሌላው ችግር መሆኑን ነው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሶስት ታክስ ማዕከል ያገኘናቸው ሄለን እና ዳመነ የሚገልጹት። አሁን ከጠዋት ጀምሮ ቁጥብ እያለሁ ቴብሉ ላይ የሉም። ቅሬታ ገና ስብሰባ ናቸው፣ በኋላ ይገባሉ ምናምን የተባለው እዛም። ስራ ዘግቼ ነው የመጣሁት። ስለዚህ የሚሰማም ሰው የለም። ሲጀመር ቅሬታ ለማስገባት ነው፣ ጠዋት ነው የመጣ ነው። እስካሁን ስብሰባ ላይ ናቸው ነው የተባለ እንግዲህ እስከሚመጡ ስብሰባቸውን እስከሚጨርሱ እስካሁን ያው እናንተ እስከምታዩት ቁጭ ብለናል፣ እየጠበቅናቸው ናቸው። ቅሬታ ሰሚ ኮሚቴዎች ደግሞ በአጠቃላይ የየዕለቱን ስለሚገመግሙ በክፍለከተማ ከተማ ደረጃ በተወሰነ ሰዓቶች ስብሰባ አላቸው። ያንን ነገር ለማድረግ ይሄዳሉ እንጂ በየዕለቱ የተሰራውን ስራ እየተሰራ ነው። በአማካይ የቀን ገቢ ግምታ ወቅት ከሰጠነው መረጃ ውጭ ግምት መጥቶብናል የሚለውም ከግብር ከፋዩ የሚነሳ ሌላኛው ቅሬታ ነው። ቀን ገቢ ግምታ ጥናትን ሲያካሂዱ ከነጋዴው ጋር ቃለ ጉባኤ ይዘዋል። ነጋዴው የዛኔ የቀን ገቢውን ተናግሯል። ግን አሁን ውጤቱ ሲገለጽለት በደብዳቤ ከተናገርኩት ውጭ ነው ውጤት እየደረሰኝ የሚል ነገር ነው እያነሳ ያለውና እዚህስ ላይ ያሉት አስተያየት ምንድን ነው? ገማጭ ኮሚቴ ስገምድ ቃለ ጉባኤ የያዘበት ሁኔታ አንድም እያንዳንዱ ገማጭ ኮሚኒቴ የየራሱን ሀሳብ የየራሱን እይታ አስቀምጠው ይህ የራሱን እይታ ያስቀምጣል። ከዛ በኋላ እንግዲህ የጋራ የሚያደረጋቸውን ሀሳብ ላይ ተስማምቶ በዛ መሰረት ነው ውሳኔ ሲወሰን የነበረውና በዚህ መልኩ ነው ያለው ሁኔታ። ከግብር ከፋዮቹ ለተነሱት እነዚህ ቅሬታዎች የገቢዎችና ጉምሩክ ባለስልጣን የስራ ኃላፊዎችን ምላሽ በቀጣዮቹ የቢዝነስ ዘገባዎችን ይዘን እንቀርባለን። በሌላ ዜና የቀን ገቢ ግብር ግመታው ገቢያችንን ያላገናዘበ ነው ሲሉ አንዳንድ የሐረሪ ክልል ነጋዴዎች ተናገሩ። የክልሉ ገቢዎች ባለስልጣን በበኩሉ የቀን ገቢን ፍትሐዊ ለማድረግ ጥረት መደረጉን ገልጾ ቅሬታ ላላቸው ነጋዴዎች ምላሽ እየሰጠ መሆኑን ገልጿል። የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች የላ ክልልን ዘገባ ተስፋ ለሚያስ ያቀርበዋል በሐረሪ ክልል የተካሄደው የቀን ገቢ የግብር ግመታ ፍትሐዊና ገቢያቸውን ያገናዘበ አለመሆኑን ነው ነጋዴዎች የተናገሩት። ነጋዴዎቹ እንደሚሉት ከዚህ በፊት ይከፍሉት ከነበረው ግብር በእጥፍና ከዛ በላይ የተገመተባቸው በመሆኑ መፍትሄ እንዲሰጣቸው ጠይቀዋል። አሁን የመጣችብኝ ሳ መነገጃ ይነች። እንኳን መነገጃ እሷንም ከሰው ዱቤ እየወሰድን እየጨማመርን ነው ምንሰራ። በዛ ላይ ኪራይ አለ። ግብሩ አቅምን ታይቶ ይህ ሰውዬ ይህን ገቢ ያገኛል አያገኝም ወይ ተብሎ ጤና ነው ጥናት ተደርጎበት ቢደረግ በቀን የምትሰበስበው ገቢና የምትከፍለው ግብር የምትሰራባቸው የስራ ቀናቶችን ስታነጻጽራቸው አይገናኙም። በግብር ግመታው ያልተስማሙ ነጋዴዎች ቅሬታቸውን ለባለስልጣኑ ማቅረባቸውንና ምላሽ በመጠባበቅ ላይ እንደሚገኙም ነው የገለጹት። የሐረሪ ክልል ገቢዎች ባለስልጣን በበኩሉ የቀን ገቢ ግመታውን ፍትሐዊ ለማድረግ ተሰርቷል። ነገር ግን በግመታው ላይ ቅሬታ ላላቸው ነጋዴዎች ባለስልጣኑ ምላሽ እየሰጠ ነው። በተለያዩ ተቋማት በተውጣጡ እና ከራሳችን ሰራተኞች ጋር ከገቢዎች፣ ከንግድ ጽህፈት ቤት፣ ከፖሊስ ኮሚሽን፣ ከጥቃቅና አነስተኛ፣ ከሴቶች ሊግ እና ወጣት ሊግ በተውጣጡ ኮሚቴዎች ስንሰራ ከርመናል ማለት ነው። ይህን ያደረግንበት ምክንያት ምንድን ነው? የቀን ገቢ ግምቱ ፍትሐዊ እንዲሆን ፍትሐዊነቱን እንዲጠብቅ ነው። ሆኖም በዚህ መልኩም ሰርተን ግን ብዙ ቅሬታዎች እየቀረቡ ነው። ያው ለውጥ ሲኖር እንግዲህ ቅሬታዎች ይቀርባሉ። በዚህ መልኩ የቀረቡትን ቅሬታዎች በተለያዩ መንገዶች እየፈታን ነው ማለት ነው። በክልሉ ከ13500 በላይ ግብር ከፋይ ነጋዴዎች እንዳሉና በባለፈው ዓመት ከተለያዩ ገቢዎች 490 ሚሊዮን የሚጠጋ ገቢ መሰብሰቡን ያገኘነው መረጃ ያመለክታል። በመጨረሻም ዛሬ በሁሉም ንግድ ባንኮች አንዱ የአሜሪካን ዶላር በ23 ብር ከ18 ሳንቲም የተገዛ በ23 ብር ከ61 ሳንቲም ይሸጣል። ኢትዮጵያ ብሔራዊ ባንክ አንዱን ግራም ባለ 24 ካራት ወርቅ በ975 ብር ከ87 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተመልካቾቻችን ለሰዓት የያዝ ናቸው የቢዝነስ ዘገባዎች እነዚህ ናቸው።